ሰላም ጤና ይስጥልን፣ የተከበራቸው የእዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በእዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ፣ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታውቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጠኝነት የምነግራችሁ ከግሪክ አሁን እዚህ የተገኘሁት ለዚህ ወሳኝ ጉዳይ ነው ትለናለች የዛሬ ተረኛ ባለ ታሪካችን ምን አስመጣት ወደ ሀገሯ፣ ምን ልትነግረን ነው የሚለውን ደግሞ በቆይታችን ወደ እናንተ ወደተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በታሪካዊቷ ካሳንቺስ አያት የመኖሪያ መንደር ላይኛው ቤተመንግስት ፍሬንድሽፕ ፓርክ አጠገብ የሚመኙት የአማራ ነገውን ሆን ዘንድ እጅግ ውብ እይታዎች አሉት። ከባለ አንድ እስከ ባለ አራት መኝታ ቅድመ ክፍያ 10% ከ495000 ብር ጀምሮ፣ በግቢ ውስጥ ትምህርት ቤት፣ የጤና ማዕከል፣ የእግር ኳስ፣ የቅርጫት ኳስ፣ መዋኛ ገንዳ፣ የሳይክልና የእግር ሽርሽር ስፍራዎች የያዘ። ለበለጠ መረጃና የቢሮ ቀጠሮ ለመያዝ አያት ሪል ስቴት ቦሌ መስቀል ፍላወር ሽያጭ ቢሮ ያገኙናል፣ ወይም በ0998012020 እና በ0998092020 ላይ በቀጥታ በመደወል አሊያም በዋትሳፕ እና ቴሌግራም ያገኙናል። ከሀገሩ የወጣ ተወዳጁ የእዮሃ ሚዲያ ፕሮግራም ነው። በተለይ የዛሬ አመት ከሀገሩ የወጣ የሚለውን ፕሮግራማችንን ይዘን ዱባይና አካባቢው ላይ ተገኝተን ነበረ። እዛም ያላችሁ ኢትዮጵያውያን እህት ወንድሞቻችንን ታሪክ በምትሰሩበት መስሪያ ቤት እንደዚሁም ደግሞ በሚመቻችው አካባቢ ላይ በመሆን ወደ ተከበሩ ተመልካቾቻችን የናንተን የስኬት መንገድ የህይወት ፈተናና የተለያዩ ጉዳዮችን ማቅረባችን ይታወሳል። ሆኖም በነበረብን የፕሮግራም መጣበብ ምክንያት ግን በርካታ የደውላችሁልን ኢትዮጵያውያን በፈለጋችሁት መጠን ሳታገኙን እንደተመለስን ይታወቃል። አሁን ልክ በአመቱ ደግሞ በድጋሚ ወደ እናንተ ለመምጣት ቀጠሮ ይዘናል። ስለዚህ ከጁን 17 ጀምሮ ዱባይ ላይ ስለምንገኝ የስኬት ታሪካችሁን አሊያም ደግሞ የገጠማችሁን አስቸጋሪ የህይወት ፈተና ልናደምጣችሁ እኛ መሰናዷችንን አጠናቀናል። ከጁን 17 ጀምሮ ዱባይ ላይ ነን። ስለዚህ ከዛ በፊት ባሉት ቀናቶች በዋትሳፕ በቴሌግራም እና በቫይበር የስልክ አማራጮች በመደወል አሊያም የድምፅ መልእክት በማስቀመጥ ወረፋ ያዙ። እንደዚሁም በዚህ ተወዳጅ ፕሮግራማችን ላይ ምርትና አገልግሎታችሁን በማስተዋወቅ በሚሊዮኖች ተደራሽ መሆን ትችላላችሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ከዚህ በፊት ተገናኝተን ነበረ። ውጭ ሀገር ያለሽ አንድ ጥያቄ አቅርቡልኝ ብለሽ ወደ አንድ ሰው ነግረሽ ነበረ። ግን ምናልባት ግልጽ ለማድረግ ለተመልካቾች ምንድን ነው የሚለውን ለመስማት ነው አሁን የተገናኘነው። እንዳጋጣሚ ወደ ሀገር ስለተመለሽ ስለተገናኘን፣ እግረ መንገዳችንን ለተመልካቾች ግልጽ እናድርገው ብዬ ነው ታሪኩን። እንዴት ነሽ አለን። እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን አለን። ንገሪኝ እስኪ ስለ አንቺ። እኔ ውጭ ነው የምኖረው። ተወልጄ ያደግኩት አዲስ አበባ ነው፣ ቆይቻለሁ። ከሀገር ከወጣሁ ምን ያህል ጊዜ ሆነሽ? ከወጣሁ ብዙ ጊዜ ነው፣ አረ ወደ ሀያ አምስት ኦኬ፣ ኦኬ። እንዴት ነው ኑሮ? ኑሮ እግዚአብሔር ይመስገን ሩጫ ነው። በውጪ ጥሩ በቃ አመስግኖ መኖር፣ ማመስገን ማመስገን ነው። አመስገነን እየኖር ነው። ሀያ አምስት ዓመት እንግዲህ ቀላል አደለም ረ በጣም ረጅም ጊዜ እንግዲህ። በእርግጥ ዛሬ ወደዚህ የመጣሽበት ብዙ ነገሩን ግልጽ ማድረግ አልፈልግም እንደ ይህን ጉዳይ ነው ማውራት የምፈልገው ስላልሽ ነው ና ከገንዘብ ጋር በተያያዘ ለአንድ ለአንዲት እህት ገንዘብ ሰጥቻት ነበር እና አልመለሰችልኝም፣ ነው ጥያቄ። ሻይ ቲንክ ይመስለኛል። እስኪ ምንድን የሆነው ምንድን የተፈጠረው እስኪ ህን በዝርዝር ንገሪኝ። እኔ እንደ አጋጣሚ መጣሁኝ። እዚህ ስመጣ እሷ ጭንቀት ላይ ናት። ምክንያቱም ቤቴን እንደዚህ አራሽ ተለጥፎብኛል። በባለቤቷ ጋር አለመስማማት ይመስለኛል እና ቤቱ ልሸጥ ነው ልጆቹን ይዤልበት ነው እና እባካችሁ አድኑ ስትል እኔም እህቴም ያለብን እንደ ጓደኛ ወይም እንደ ቤተሰብ የምንችለውን ይህን ያህል ነው የምፈልገው ስትል፣ አሁን ስቼ እኔም አንድ ሚሊዮን ስድስት መቶ ሺህ ሰጠኋትኝ፣ እህቴም አንድ ሚሊዮን ሰጠች። በዛ ጉዳይ መቼ ነው ይሄ የሆነው? ሶስት አመት ሊሆነው ነው። አዎ እንደዛ ሆነ። ትውቃችሁ ምንድን ነበረ? የህቴ ጓደኛ ናት። የህቴ ጓደኛ ናት። ጓደኛ፣ አዎ እንደ ቤተሰብ በቃ እኔም ያው ለእህቴ ጥሩ ናት በሚል እሷም ጥሩ ናት፣ እንደ ቤተሰብ እንደ ማንኛውም ሰው ሰው ሲያለቅስ ሰው መቼም ካለክ ታዝናለን፣ እና ልጆቹ ውጭ ከሚወድቁ ይሰጣት በሚል አንስተን ሰጠን። እሷም እናንተ እያላችሁ የት ልግባ ስላለች እንጂ ብዙ ጓደኞች አሏት፣ ከነሱ ለምን አልሰጧትም? እኛ እንኪ ብለን በቅንነት እንፈራረም አላለን፣ ምን አላለን፣ በእምነት ሰጠን ማለት ነው። በዛ ጉዳይ ነው አንተ ጋር እንኳ ቁቼ የመጣሁት። እሺ ገንዘቡን እንግዲህ ምንድን ሐራጅ ተይዞባቸው ነው ያልሺ፣ ተለጠፈ ይሸጥ ተብሎ በፍርድ ቤት ነው የጨረሱት ከባለቤቷ ጋር። ከዛ በኋላ እኛ ደግሞ አይ እንደዚህ ከተባለ እሷ አሸነፈች። ምስ ታሪኩንም ብዙንም አላቀውም እና አሸነፈች ጨረታ ጫራታ ነው የሚባለው ሀራጅ ነው ባንክ ከሆነ አይ ጫራታ ፍርድ ቤት ከሆነ እንደዛ ነገር ነው። ተለጥፎ ሁላ ነበረ ሰፈሩ ያውቃል። እና እሷ እንደዛ ንትን ስትል ስታለቀስ አይ በቃ ይሄ ብር ነው የጎደለኝ ስትል ያንን ብር አንስተ ግን፣ እሷ ያለችው ሶስት ወር ከሶስት ወር በኋላ እኔ ትርፋማ ነው የሚሆነው አራት ፎቅ ስለሆነ ሸጬ እመልስላችኋለሁ አለች። እኔም ደግሞ ኦኬ እሺ ታውቂያለሽ፣ እኔ የራሴ ይቅር ብዬ ነው እግዚአብሔር በሚያውቀው ይቅር ብዬ ነው ታውቂያለሽ። እና እሺ ውሰጂ፣ የእህቴም ባልም እንደዚሁ ለስራ ብሎ ያስቀመጠውን ስንት ወር ቁጭ ብሏል አለ ስራ፣ አንቺ ልጆች ይዘሽ ለምን ታለቅሻለሽ በሚል ነው የሰጠኋትኝ። ብዙ ብዙ ነገር አለ። እራሷም ልታወራ ትጠየቅ ትችላለች። እንዲህ አረግን ብለንም አናወራም፣ አንፈልግም። እሷም እኮ ለእኛ ጥሩዋችን ብትሆን ነው አደለ እንደዚህ ያል ነው። ለእህቴም ትደርስላታለች። ቤተሰባዊ ነን በፍቅር ለጓደኞች ራሱ ነግረ እንደዚህ ከሆኑ እንደዚህ አርገን አዳንላት። እንዲ ነው ጀብድ የሰራ የለም። ለሰው በችግር ጊዜ መድረስ በጣም ደስ ይላል። በልጆቿ ለልጆቿ ደረሰ ብለን በጣም ደስ ብሎን ነው ያደረግነው። ነገር ግን ሲደወልላትም አታነሳ አሁን እኔ ከየት ላምጣ? ካልሆነ ሰይፉ ጋር እሄዳለሁ። እንደዚህ በጣም የሚደብር ነገር ማውራት ያስጠላል። አመሰግናለሁ ብሎ መስጠት፣ በቃ ምንትናላችሁ ስምምነት። በዚህ ጊዜ ትሰጭኛለሽ ሶስት ወር፣ እሷ ያለችኝን ቃል ነው ሶስት ወር። እኔ ትርፋማ ነኝ ትርፋማ ነው ሙሁ ነው እኔ። ምክንያቱም ቤቱ ለእኔ ከቀረ እሸጥና እሰጣችኋለሁ። እሺ እኔ ሽጪም አደለም፣ በስልክ ያልኳት ሽጪም አትሽጪም አደለም ይሄ እኔ የእኔ ቢዝነስ አይደለም። አትሽጪም ብዬ ማለት አይገባኝም፣ ግን ያልሽው ሶስት ወር ነው ሶስት ወር ጊዜ ተሰሃይ ቤቱ እኮ ስንት ሚሊዮን ያወጣል? እንዲህ ነው የሚገዛኝ ያጣው ሰላሳ ሚሊዮን መጠራትም የለበትም ቤቱ ዛሬ ዋጋው ስንት እንደሆነ እኔ ባላቅ አሉ ቤተሰቦች ያውቃሉ። አብዝቶ ተናግሮ ገበያ እየመለሱ ደላላን እንደዚህ ማድረግ ተገቢ አይደለም። ካልሆነ ከየት አመጣለሁን? የምሰጠው ንብረት የለኝ አለች ቃል በቃል ለእህቴ ብሯን ስጭ ስትላት ባለቤትም ቁጭ ብሏል እባክሽ ስትል ማለት ነው። እና ቅንኬት ከየት አመጣለሁ የለኝም፣ እኔ ምን ንብረት አለኝ አይባልም፣ እንደዚህ አይደለ ይባላል። እና ያንን ያንን በተመለከተ ነው እንግዲህ እኔ አማራጭ ሳጣ፣ ስልክ አታነሳም ምን አትልም። የሁላችሁን ገንዘብ ነው ያልተመለሰው የእሷ የእህቴም፣ መልሳለች በሁለቴ አንዴ የሆነ አስገባች፣ ሁለተኛውን አስገባች። አስገብታ እንኳን እንደ ሰው አመሰግናለሁ ያው ሰጥቻለሁ ይባላል። ጸጥ ለምን አለች? ነው እኛ ካለን ለእሷ ፍቅር ይሄም ራሱ ተሰምቶናል። አመሰግናለሁ ምን ይጎዳል? ምንም እኮ ይጎዳል። ያውም የደረሰልን ሰው አይደለ እንዴ? ብዙ ወዳጆች ያሉኝ ትላለች እኮ ለምን አልደረሱ እኛ ጥሩ አረግን ብለን ነው። እኔ ደግሞ እርዳታ ድርጅትም አደለ አደለ እንጂ እንደው በአዘኔታ ምን ተርፎኝ የምታይ ሆኑ ዛሬ እንደውም እዚህ ላለው ሰው አይቀልም ብለ ነው። ውጭ ላለው ሰው ከባድ ነው፣ እንዴት ተለፍቶ እንደሚመጣና እንደሚመጣ ና ቤተሰቦችም አልሰሙ። በእውነት ቤት ያሉ አሉ ጎረምሶች፣ እነሱ እንኳን አልሰሙ፣ ምክንያቱም ጥሩ አይደለም መካረር ይሆናል፣ ምንትን ይሆናል፣ ለእሷ ያለንን ክብርም ዝቅማ ይዘነው ነው ነው። እህቴ በሽተኛ ሆናለች። ገንዘቡን እንግዲህ እንደውም እኔ ባለፈው ያልሽ ምንድን ነው ቤት ልገዛኩ ደግሞ ብዬ ነበር እያልሽ ነበረ። በእውነት ሄጄ ነበረ ብታይ ባህር ዳር ሄጄ በቃ ጨርሽ እኮ ተነጋግሬያለሁ። እንደው ምን እንዳመጣኝ በእውነት በጣም ነው እንትን የሆነብኝ መጥቼ ነው እንጂ አታገኘኝም ነበር እዛ ሆኜ የማይሆን ነገር ስለሆነ እና ስላልሞላ ነው እንጂ ጨርሻለሁ። በቃ ያገኘሁትን ቤት ወድጄም ብዬ ከፍዬ እኮ ቢሆን ከእሷ ማንቆራበትም ወየህት ነበረ፣ እሱንም ትፋለም ነበር። መጣሁን ኦኬ ታቂ ያለሽ ብያታለሁ። በእውነት ታቂ ያለሽ የዛን ዕለት ብትኖር ፊት ለፊት ለፊት እንደው እንፋጠጥ ነበር፣ በጸብ ሳይሆን በቃ እንዴት ብላ አይኔ ንስታያለች የእኔን አይንስ እንዴት ልታይ ትችላለች? ነው እኔ አሁን የእኛን አይን ምክንያቱም እኛ ተዘለን አይደለም። አመሰግናለሁ። በቃ ማን እንገደል ስልክ ሲደወል በትትና መመለስ አለብን። እኔ ደግሞ ቀኑን የተበደርኩበትን ቀን በዚህ ቀን እመልሳለሁ። እማልችል ከሆነ ጭራሽ አልበደርም። ሶስት ወር ኦኬ። ጨንቋት ነው ልጆች ይዛለች። ምን ብላለች? እህቶቿ አሉ፣ ዘመዶች አላት። እነሱ ይስጦሽ ብለን እኮ እንደ ሌላው ሰው ማለት አላቃተ ግን መጣ ስትለመን ስትለምን፣ ኦኬ አርገናል እንጂ ያንን አርጌ ቢሆን እኮ አንጣለም። አንዳንድ ጊዜ እውነት ነው፣ ጥሩ ነገር ስታርግ አይመለስም። መልካም ነገር እና እኔ በዚህ ነው በጣም ያዘንኩትኝ። አሁን ስራ ትቼ መምጣት አለብኝ። በዚህ ጉዳይ ነው የመጣሽው አሁን? አዎ በእውነት እንደውም ባልመጣ ሁላ እውነት፣ እኔ ሀገሬን በጣም ነው የምወደው፣ ግን ባልመጣ ሁላ ደስ ነው የሚለኝ። አሁን ምን ያህል ጊዜ ሆነው ገንዘቡን ሳይመለስልሽ ለእናንተ እንኳን ካወራኋችሁ ያደረኩ አመት አለብኝ አይደለ እንዴ ሶስት አመት ይሆነዋል። አለ የባንኩ እሷ የወሰደችበት እልክልሃለሁኝ። ካለምንም መያዣ ነው እንትብሩ ነው የሰጥሻል። ከባንክ ወደ ባንክ እሱን የእጅ ወጣሁኝ ገባኝ። በቃል ትምምል ነው የምልሽ። በቃ ምን እኮን ያደረግናት ምን ታዛዧም ነኝ። እውነት ለመናገር የምታዘዛት ሰው ናት። ራሷም ተናግራ ሊሆን ይችላል ያጠፋሁት ነገር ምንድን ነው? እኔ እንደውም በግልጽ ጠይቄያታለሁኝ በስልክ "እህቴ ከአንቺ ብር ወስዳለች፣ ታውቃለች ተበድራ ታውቃለች ስላ በፍጹም አለች። ታዲያ በቀል ከሌለሽ ለምን እንዲህ ልታደረግ ይቻልሽ? አልተበደረችም አለች። ካልተበደረችሽ ለምንድን ነው እንዲህ ምታደርጊው? የእሷስ የብዙ ዓመት ትዳር ለምን ይናጋ? በጤናው ለምን ይሄዳል ዛሬ እንኳን ተበሳሽተን ሳንበሳጭም እኮ ያለው ሁኔታ የሚያስደስት አይደለም። እኔ በዚህ ጉዳይ ነው የመጣሁት፣ ስራ ትቼ አሁን የስራ ሰዓት ነው፣ ሰመር እየገባ ነው። እንደ የነሱ የአለቆቼንም ፊት መጠፍጠፍ የለብኝም ለመምጣት አይደል እንዴ? ስትመጣ ብዙ ነገር ነው፣ ባዶ እጅህን ልትመጣ ቤተሰብ ጋር እንዲህ ከባድ ነው። በየጊዜው የምትመጣበት አይደለ ራሳችንን ችለን እየኖርን ያለ ነው። ይሄ ቀላል ነገር አይደለም። ራስን እያስተዳደሩ ኖሮ እንደገና ስራ ትቶ ወደዚህ መምጣት እና ምን መልእክት ማስተላለፍ ትፈልጊያለሽ? ረ አረ በስማሙልድ እንደው እኔ ምን ለሰው አትርዱ አይባልም አይደል አይባልም። ሁሉም ሰው ደግሞ አንድ አይደለም። እኔ እንደመጣሁ ያው በቃ ከአይምሯችን ትውጣ ብዬ ወደ ሽንቁሩ ሚካኤል የሄድኩትኝ እንደመጣሁኝ። ምክንያቱም በቃ ለምን እንድንሳሳት የሆነ ነገር ነው የሚመስለኝን እኔ አሁን በቃ ሰው የሚባል ነገር አያስፈልግም ብለ ሰውን እንድትሻሽ። ስለዚህ እኔ አሁን ይህንን አላወቅኩም። ሰው አትስጦ አትልመችም። እግዚአብሔር የልፋትን የሀቅህን ይመልሳል። ጊዜው ቢቆይም ጥሩ አይደለም። ለሷ የምመክረው ግን እኔ ቢሰጥም በህጋዊ ነገር ወይ ተፈራርሞ እኔ አሁን ያቺ የባንክ ቤት እህቴ ስላለችኝ ነው። እኔም አውቄ አይደለ እህቴ ከባንክ ወደ ባንክ ስላለችኝ ነው ያቺ የጠቀመችው። ስለዚህ ከሆነ በሰው ሰውንም እንኳን ከእንግዲህ በኋላ እንዴት ታምኗለህ? ሰውም እኮ ወግኖ እኔ ከእግዚአብሔር በታች እናንተን አምኜ የመጣውኝ እህቴ። በሽማግሌም በምንም እምቢ አልኳት እምቢ። በቃ እነሱ ጋር ነው የሚሄደው እዮሃ ሚዲያ ጋ ሄጄ ነው እንጂ እንሄድ፣ በሽማግሌ በቃ፣ ሰዎች የሚወግኑ ነገር መሰለኝ። ስለዚህ ለሰውም እለው እኔ ተጠንቀቁ ነው በቃ፣ ሲያበድሩ በህጋዊ አለጠበቃ። እኔ እኮ በጣም ለሰው መመክር ነበርኩ፣ እንዴት እንደተሸወድኩኝ እንጂ። አንዳንድ ጊዜ ትሸወዳለህ፣ ምንም አይደለም። ለእሷ መልክት ማስተላለፍ ልቦን አይስጥሽ፣ በቃ ልቦን አይስጥሽ። ሁላችንም ቤተክርስቲያን እንሄድ አይደለን ነው እንግዲህ መልእክትሽ ተላልፏል። ምናልባት እሷን ለማግኘት ሙከራ እናደርጋለን። እሷን አግኝተን ደግሞ እሷን ምላሽ እንግዲህ የምናደርስ ነው የሚሆነው። ምናልባት እዚሁ ካለሽ ኢትዮጵያ፣ እዚሁ ያለሽ ምላሹን የምትሰሚ ነው የሚሆነው። ካልሆነም ከሄድሽም እንግዲህ ፕሮግራሙ ሲለቀቅ ታይዋለሽ ብዬ አስባለሁ። በጣም አመሰግናለሁ። እኔ በጣም ነው የማመሰግነው። በጣም ነው የማከብራችሁ እግዚአብሔር በሚያውቀው የልብ አድራሽ እንባባሽ በቃ ቅጠል ያለን ሰው እንትኑን የምትመልሱለት በቃ እውነት እሱ እንደሆናችሁ ስለማቅ ነው። እኔ ለብዙ ልጆች እዩ ምናምን እላለሁ። እኔ እንዴት ተሸወርኩኝ። እዚህ ቤት መምጣት የምፈልገው ለማመስገን እኔ፣ ምንም ሳታደርጉልኝ ዝም ብዬ በቃ የልቤ ጎበዞች። ጎበዝ እኮ ማለት ትልቅ ነገር ነው። ከምንም በላይ በርቱ ማለት አይደለ ያንን ለማድረግ እሄዳለሁ የሆነ ቀን እላለሁ እያልኩኝ በራሴ እዚህ ከጅ ብ ያለሁኝና፣ በጣም ነው ማመሰግነው። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ያደረግኩት ቆይታ ነው የሚመስለው። እንግዲህ መልዕክት የተላለፈላትን እናት ጋር ደግሞ እንግዲህ በመደወል ወይም በአካል በማግኘት ጥያቄውን እናቀርባለን ማለት ነው በ እስከዛው በዚሁ ሰናበታቸዋለሁ። በሌላ ጊዜ በሌላ ታሪክ እስከምንገናኝ ድረስ እኛን ማግኘት ከፈለጋችሁ በእዮሃ ሚዲያ የሚቀርብ ታሪክ ካላቸው ደውሎ የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለም ሰገድ ታደሰ ነኝ። መልካም ጊዜ